ሰራችሁት የህፃናት መማሪያ ቢሮዎች ጠቅላላ ይኸው በእንደዚህ መሬት ተንሸራቶ ከባድ ችግር ላይ ነን ያለ ነው። ገና መስከረም ነጋ ብለን አንድ እሁድ ስንል ነው ይሄ ነገር የገጥ በትላንትና ዕለት የተሰማ መረጃ በእውነቱ የብዙዎችን ልብ የሰበረ እና ያሳዘነ ነበረ። ጄኤስኤል ኢንተርናሽናል ቸርች መስራች እና መሪ የሆነችው ፓስተር ዘነበች በትላንትና ዕለት በሐዘን ተውጣ ወደ ሚዲያ ብቅ ብላለች። በዚህም የጄሴል ቤተክርስቲያን የመሬት መንሸራተት እንደገጠመው በዚህም ከፍተኛ ውድመት ያስከተለ መሆኑን እንዲሁም የቤተክርስቲያኗ ቁስ ወደ ታች መስመጡን ታውቋል። እንግዲህ እኛም ለእናንተ ሙሉ ቪዲዮ መረጃ የያዘውን የፓስተር ዘነበች ቪዲዮ ይዘናል። ቪዲዮውን እስኪ ተከታትለን እንመለስ። ረማችሁ እንዴት ሰነበታችሁ? ፓስተር ዘነበች ገሰሰነኝ ከህይወት ምንጭ ኢየሱስ ዓለም አቀፍ ቤተ ክርስቲያን በኢትዮጵያ ከኢትዮጵያ ውጭ ያላችሁ ኢትዮጵያውያንና ኤርትራውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን በማለት ሰላምታዬን አቀርባለሁ። የእግዚአብሔር ቤተሰቦች ከባድ ችግር ገጥሞን ነው ዛሬ ወደፊታችሁ የመጣሁት ቤተክርስቲያናችን እንደምታውቁት በተለያየ መከራ፣ ፈተና፣ ችግር ስታልፍ ቆይታለች። ታቃላችሁ ከነበርንበት ቦታ ወጥተን ይሄኛውን ቦታ ተረክበን በአሜሪካ፣ በአውሮፓ፣ በካናዳ ያላችሁ ቅዱሳን እንዲሁም የቤተ ክርስቲያኗ አባላት ተረባርባችሁ የሰራችሁት የሕፃናት መማሪያ ቢሮዎች ጠቅላላ ይኸው በእንደዚህ መሬት ተንሸራቶ ከባድ ችግር ላይነን ያለ ነው። ገና መስከረም ነጋ ብለን አንድ እሁድ ስንል ነው ይሄ ነገር የገጠመን። ባለፉት ጊዜያት የደረሰብንን ቤተ ክርስቲያናችን ሐዘን ታውቃላችሁ። ከዛ ሐዘን አገግመን እንደገና እናገለግላለን ለጠራን ራዕይ ወደኋላ አንልም በማለት ወገባችንን ታጥቀን ስንነሳ ደግሞ ሌሊቱን እንደዚህ ቤተ ክርስቲያኗ ተንሸራቶ የሁለት ሜትር ያክል ልእንግዲህ ቪዲዮን እንደተከታተላችሁት ፓስተር ዘነበች የሁላችንም እጅ ያለበት የጄሴል ቤተክርስቲያን በዓመቱ መጀመሪያ ከባድ ችግር በቸርችቷ ላይ እንደደረሰ እናም ቤተክርስቲያኗ በሐዘን እንደተዋጠች እናም በቸርቿ ላይ የገጠማት የመሬት እርደት እስከ ሁለት ሜትር መሆኑን እንዲሁም የቤተክርስቲያኗ መማሪያ ክፍሎች፣ ቢሮዎች፣ መጸዳጃ ክፍሎች እንዲሁም ስቶሮች የመሳሰሉ ከፍተኛ ጉዳት እንደደረሰባቸው እናም ከዚህም ባለፈ ጉዳቱ በዚህ የሚቆም እንዳልሆነ በባለሙያ ተረጋግጦ በሂደት ወደ ተቀሩት ቢሮዎች፣ የማምለኪያ አዳራሽም ሊዘምጥ እንደሚችል ተናግረዋል። እግዚአብሔር ያጽናናችሁ፣ ያገለገላችሁት። እግዚአብሔር ሁሉን ለመልካም ያደርጋል ይላል። እምነት ሚዲያ እኛ ከወዲሁ ተሰናበት ናችሁ። ቸር ሰንብቱ። ወደ የእምነት ሚዲያ ተከታታዮች የቪዲዮ ለብዙዎች እንዲደርስ ላይክ እና ኮሜንት በማድረግ ቤተሰብ መሆናችሁን አጠናክሩ እንዲሁም ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ የእምነት ሚዲያ ቤተሰብ ይሁኑ። መረጃዎች በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ።